ኬኒያዎች የሜዳ ላይ እድላቸውን በሚገባ በመጠቀማቸው ሊያሸንፉ ችለዋል ሲሉ አሰልጣኝ ቻለው ለሜቻ ገልጸዋል። የኢትዮጵያ ሴቶች ከ20 ዓመት በታች ብሔራዊ ቡድን ከኬንያ አቻዋ ጋር ባደረገው የዓለም ዋንጫ ማጣሪያ ጨዋታ ዙሪያ ዛሬ ከሰዓት በኋላ የቡድን ዋና አሰልጣኝ ቻለው ለሜቻ በፌዴሬሽኑ ጽህፈት ቤት መግለጫ ሰጥቷል። አሰልጣኝ ቻለው ለሜቻ የኬንያ ብሔራዊ ቡድን የሜዳውን እድል በመጠቀም እና ከመጀመሪያው ጨዋታ በተሻለ ቆመና ለሁለተኛው ጨዋታ በመቅረቡ ሊያሸንፈን ችለዋል ብለዋል። ቡድኑ ለዓለም ዋንጫ ለማለፍ አቀዶ ቢነሳም ተጫዋቾቹ ወጣት በመሆናቸው ከልምድ ማነስ ጋር ተያይዞ በስነ ልቦናው ረገድ በተጋጣሚያችን በመበለጣችን ያሰምነውን ጨዋታ ለመጫወት ሜዳ ላይ አውርደን መጫወት ባለመቻላችን እቅዳችን ሊሳካ አልቻለም ሲሉ አሰልጣኝ ቻለው ገልጸዋል። የመጀመሪያው ጨዋታ በሜዳችን ጨርሰን ሜድ የነበረብን ቢሆንም የሚገኙ የግብ ዕድሎችን ከመጠቀም አንጻር ውስንነቶች ታይተውብን ነበር። በሁለተኛው ጨዋታ ላይ ግን ይህንን ችግር በተወሰነ መልኩም ቢሆን ቀርፈነዋል ብለዋል። ቡድኑ ምንም እንኳን ገና በመጀመሪያው ዙር ተሸንፎ ከውድድሩ ቢሰናብ ተጫዋቾቹ ከተሰራባቸው ጥሩ የመቀበል አቅም እንዳላቸው ተመልክቻለሁ። የሚፈለገውን ውጤት ለማምጣት ተጫዋቾች ላይ ቀጣይነት ያለው ስራ መስራት ያስፈልጋል ሲሉ በሁለቱ ጨዋታ የታዘበውን አሰልጣኙ አጋርቷል። ወጣቱ አሰልጣኝ እቻለው ለሜቻ በቀጣይ ጠንካራ ስራ እንደሚጠብቀኝ ተረድቻለሁ። አሁንም ቢሆን እድሉን ካገኘው ሀገሬን በቻልኩት መጠን አገለግላለሁ ሲል በቀጣይ በብሔራዊ ቡድኑ ስላለው ቆይታ አብራርቷል። የኢትዮጵያ ሴቶች ከ20 ዓመት በታች ብሔራዊ ቡድን በአበበ ቢቂላ ስቴዲየም ከኬንያ አቻዋ ጋር አንድ ለአንድ ሲለያይ በሁለተኛው ዙር ኬንያ ላይ አራት ለዜሮ ሲሸነፍ በድምር ውጤት አምስት ለአንድ ተሸንፎ ከዓለም ዋንጫ ውጭ መሆኑ ይታወቃል።